መድብል ጀግናው በዚህ መልክ እያስጨነቀው ነው። ዝናን ማለት ነው ዝና እንግዲህ እየተጨነቀም እንደዚህ ናቸው ባይዘው ክፉ ሰዎች እንደዚህ እየተደበደበ እንደዚህ እየተጨነቀም በፍጹም ሊናገር ፍቃደኛ አይደለም። በተለይ ስለ ብሩክ እንዳጠይቀኝ ምንም ነገር መናገር አልፈልግም። ምን እንደምጠይቀኝ ጠንቅቄ ያውቃለሁ። ስለ ብሩክ ነው የምጠይቀኝ። ስለ ብሩክ ደግሞ እኔ የማውቀው ጉዳይ የለኝም ብሎ ደምድሟል ማለት ነው። ነገር ግን ሌባ ሲያዝ ሲታሰር እንደዚህ ነው ሲገረፍ ሲገረፍ ስትገረፍ ታወራዋለህ ነው እና እንግዲህ አሁን በስተመጨረሻ ብሩክ ያለበትን ሁኔታ ሳይወድ በግዱ ይናገራል እንግዲህ በሌላ በኩል በጣም የሚገርመው ነገር ግን ማህሌት አዲስ የተዋዋለችው ስራ አለ እሱንም ደግሞ ያገናኛት ዝና ነው ዝና እንግዲህ ከዚህ በፊት ማህሌት አንቺ ታማኝ ሆነች ተገኝተሻል ስለዚህ ለበለጠ ስራ ታጭተሻልና አለቃሽ ካገናኝሻለሁ ብሏት ስለነበረ ማህሌት ከማን ጋር ተገናኝታለች? ከካሊብ ጋር ተገናኝታለች ማለት ነው። እንግዲህ ካሊብ በጣም የሚገርመው ነገር ማለት ነው በጣም ህገወጥ ነገሮችን የሚያዘዋውር የሰው ደንብ በእጁ ያለ በጣም ሀይለኛ ሰው ነው ማለት ነው። ስለዚህ ከሱ ጋር ነው እንግዲህ ካሊብ ሞሲሳ ጋር አገናኝቷት ነበረ። አሁን ላይ እንግዲህ ካሊብ ሞሲሳ ነው ደውሎ እንዴት ነው፣ ለምንድን ነው የዝና ስልክ የማይሰራው? ብሏል። ከዛም ቀድሞ ኤፍራታን ጠይቃት ነበረ ማለት ነው። ማህሌቴ ፍራታን የት ነው ማለት ዝና ለምን የለም እንዴት? ብላ ስታጨናነቀ ጊዜ አይ መድብል መድብል እኮ ሞተ ብላ ነው የዋሸቻት። ምክንያቱም እንደዚህ ያርግ ያለ እንደዚህ ያርግ ያለ ብላ ከስከፈ ከተናገረች ማለትም ዝና ግደ ያለኝን የሰጠኝን መርዝ ቢራውን አልጠጣውም፣ በቢራ ርጌ የሰጥቸው አልጠጣውም መድብል። ከዛ ዝና መጣን እንደዚህ አድርጎ እሱ ወስ ሞገስ እና መድብል ይዘውት ሂደዋል ብትል ትልቅ ችግር ሊፈጠር ስለሚችል አልተናገረችም ማለት ነው። እዚህ ጋ ግን ኤፍራታ በጣም ነው በጣም ነው የፈራቸው፣ የተንቀጠቀታቸው። ኤፍራታ በነገራችን ላይ በጣም ፈሪናት። ነገር ግን ኤፍራታ የሰውን ልብ ሰብራለች። እንግዲህ ምን አድርጎ ነበረ? መድብል መድብል በጣም ወዷት ነበረ፣ ኤፍራታን በጣም ወዷት ፍቅር ይዞኛል ሁላ ብሎ ለሞገስ አውድቶ ነበረ። ነገር ግን ሰዎች ሲያፈቅሩን ሲወዱን፣ በዚህ ልክ መጥፎ መሆን አስፈላጊ አይደለም። በእርግጥ ገልሻለሁ ብሏት ነው፣ እሷም ነግረዋለች። አይ ዝና እኮ ገልሻለሁ ብሎኝ ነው። እስኪ ይህን እኮ ገሎ ቢሆን ኑሮ እንደዚህ እናንተ አብረን ማውራት አንችልም ነበረ። ግን እኮ እንዳጠጣው እኔም እንዳትጠጣው ለማድረግ ሞክሬያለሁ ብላ ብታባብለውም፣ ነገር ግን ሊሰማት ፈቃደኛ አይደለም። የኔ ልቤ ቆራጥ ነው። እኔ አንዴ ከቆረጥኩ ይቆረጥኩኝ ነው። ስለዚህ አሁን ላይ ደግሞ እኔ ቆረጫ አለሁ። የቆረጥኩትም ደግሞ አንቺን አፍቅሬሽ ወድጄሽ አምኜሽ ቤትሽ ስለመጣሁ አንቺን ጭራሽ እንዴት እንደዚህ ታደርጋለሽ? በጣም ነው ያዘነባት ማለት ነው። እና እንግዲህ ማለት ምን ልታደርግ ትችላለች ስንል ማለት እንግዲህ ካልሞ ሲሳን ወደ ቤት ነው ዛ የምትመጣው፣ ወደነ ቅድስት ቤት ማለት ነው። ወደነ ቅድስት ቤት ይዛው ከመጣች ደግሞ ትልቅ ችግር ይፈጠራል። ምክንያቱም በጣም የሚያሳዝነው ነገር ምሳሌን ሊያፍኗ ትችላሉ። ምክንያቱም መድብልም ሞገስም ቤት ውስጥ የሉም። ስለዚህ ምሳሌን ካፈኗት በጣም ትልቅ ችግር ይፈጠራል። ወደፊት ሊያደርግ የሚችለው ካሊሞሲሳ ምሳሌን ማገት ነው ማለት ነው። ምክንያቱም መድብል በምሳሌ ቀልድ አያውቅም። በነገራችን ላይ ብሩክ ምን ብሎት ነበር ለመድብል? እኔን ያገቱኝ ወይም ደግሞ እኔን የሆነ ነገር በሆን እንኳን ተጠያቂ ነው ያለበትን ቦታ እኔ የሆነውን ነገር የሚያውቀው አንድና አንድ ዝና ብቻ ነው ብለዋል። ሌላው ግን ምንድነው ያለው? ምሳሌን አደራ፣ ሁሉን ነገር ትተ ምሳሌ ልጅን አደራ ብሎታል። ይህንን ያለው ብሩክ እጃቸው ረጅም እንደሆነ፣ እነዚህ ሰዎች በጣም አደገኞች እንደሆኑ ስላወቀ ነው። ለዚህም ነው አሁን ላይ ዝና፣ ነገ ትጸጸትበታለህ፣ ተዋት፣ ትደብድበኝ፣ ተዋት፣ ትምታኝ፣ ነገ ትጸጸታለህ እያለው ነው ደጋግሞ። ስለዚህ ነገ ትጸጸታለህ የሚለው ምንን ነው ከተባለ፣ በመጀመሪያ ደረጃ መድብል ሞቷል ብሎ ለካሊሞሲሳ ነግሮት ነበረ። ስለዚህ ይሄንን ስለተናገረ ዝና የካሊ ሙሲሳ አጋዦች ወይም ደግሞ አበሮች ማለት ነው፣ ሰው የሚገድሉ ሰው ምናምን። እነሱ አሁን ምን አድርገዋልኝ? በዛ ቤት ማለትም በነ ማህሌት ቤት አካባቢ እየጠበቁ ነው። ምን ለማድረግ ሬሳ ለመውሰድ። የማንን የመድብልን ግን አልተሳካላቸውም። በሱ ፈንታ ራሱ ዝና ሆኗል ማለት ነው። ባለ ሬሳው ስንት ከአራት ሰዓት በላይ እንቅልፍ እንደወሰደ ሆኖ አልነቀብሎ፣ ምክንያቱም መርፌው በጣም ከባድ ነው። ስለዚህም አሁን ላይ ሞገስ ነው በጣም ደስተኛው ነው። ሞገስና ሉላ በጣም ተደስተዋል። እንዲሁም ደግሞ ዳጣም በጣም ነው የተፈነከነከችው። እንዴት እንደምትደበድበው ፕላን እያወጣች ትገኛለች ማለት ነው። አሁን ላይ ግን ምሳሌ በጣም እያስጨነቀች ነው ቅድስት ላይ በጣም ትልቅ ጥያቄ እያስነሳች ትገኛለች። ጥያቄዋ ደግሞ ምንድን ነው? አባቴ የት ነው? አባቴ ለምን አይደውልም? እኔ እኮ እኔና አባቴ እኮ ታይላንድ ሄደን እያለ በየጊዜው እንደውልልሽ ነበር ለምን ታዲያ አይደውልም? ብቻ ብዙ ብዙ ጥያቄዎች ማለት ነው። በጣም ብዙ ጥያቄዎች እየጠየቀች ነው። እናም ዳጣን እንግዲህ ዳጣ ጋር በጣም ይጨዋወታሉ። ምሳሌ ማለት ነው እንግዲህ ምሳሌ በጣም ጥያቄ የሆነበት እንዴት አባዬ እስከ ዛሬ እኔን አስችሎት ነው። ብሩክ አሁን ምን ላይ ይገኛል ካልን፣ ብሩክ አልሞተም። በነገራችን ላይ ብሩክ አልሞተም፣ ብሩክን አግተውታል። አሁን ላይ ግን መድብል ብሩክን እንዲፈቱት እንትን ይሰጣቸዋል ማለት ነው፣ አማራጭ ምክንያቱም ደውል ካሊብ ሞሲሳ ጋር ከዛ ከካሊብ ሞሲሳ ጋር ከደወለ በኋላ ማለትም ዝና ምንድነው የሚለው መድብል ብሩክን ልቀቀው ዝናን ልቀቅልህ፣ እያለዚያ ግን ዝናን አታገኘውም ብሎ በጣም ያስጠነቅቀዋል። እሱ ግን እንግዲህ እነ ቅድስት ጋ በር ለበር ነው የሚል ከሰከሰው የካሊብ ሰዎች ማለት ነው። ምክንያቱም ወይ ቅድስትን ወይ ደግሞ ምሳሌን ለማገት ምክንያቱም አሁን ላይ ደግሞ በተለይ በተለይ በጣም ከባድ የሚያደርገው ነገር ምንድነው፣ ማህሌት ከካሊብ ጋር መተዋወቋ በጣም ችግሩን ያጎለዋል። ምክንያቱም ማህሌት አሁን ላይ ቤቱን ታውቃለች፣ ከበፊትም ጀምሮ ማለት ነው፣ ያው የነ ብሩክን ቤት። ስለዚህ አሁን እሷ ሄዳ አታላ እነ ቅድስትን፣ ምሳሌን እንዳታስይዛት በጣም የሚያስፈራ ነገር ቢሆንም፣ ነገር ግን አይችሉም። ምክንያቱም ቅድስት ሁሉንም ነገር ታውቃለች። መድበል ዝናን እንዳገተው በነገራችን ላይ ዝና ግን ይመቸው በእውነት። ዝና በጣም ጀግና ነው፣ በጣም ማለት ነው በጣም ጀግና ነው። ምክንያቱም ይሄንን በቅሎ ያክል ሰውዬ ሞገስ እኮ ብሏል። እንዴት ግን ያስገው? እንዴት ግን ወደቅ? ብቻ ሀይለኛ ነን የሚሉ እኔ አዋቂ ነኝ ከኔ በላይ ሰው የለም የሚሉ በጣም ጠንካራ ነኝ ብለው የሚያስቡ ሰዎች ሁሉ እንደዚህ ነው አወዳደጋቸው፣ አያምርም በጣም የሚገርመኝ ነገር ግን ከታሰረ በኋላ ደግሞ የሚቃዠው ነገር እሳ ነው ከታሰረ በኋላ ትጸጸታለህ፣ እንዴት ላለ እያለ ይደነፋል ማለት ነው። አሁን ላይ ጀግና ነው መድብል የወንድሙን ማለትም እንግዲህ የወንድሙን አጋቾች ይበቀላቸዋል። ሲጀመር ነግሮታል፣ እኔ እኮ መድብል ነኝ፣ እኔ ደግሞ ሞትን አልፈራም፣ እናንተ ገዳዮች ደግሞ ሞትን ትፈራላችሁ፣ ልዩነታችን ይሄ ነው። ስለዚህ እኔ ሞትን ስለማልፈራ ምንንም ማንንም አልፈራም ብለዋል ማለት ነው። መድብል እውነቱ ነው። ሞትን የማይቀር ሞቼ እሞታለሁ ብለህ አታስብም ነበር አይደለ? ሲለውም፣ አዎ እሞታለሁ ብዬ አላስብም ብለዋል። ሆዳም ሰው እሞታለሁን አያስብም። ሆዳም ሰው ነገን አያስብም። ሰውን ገዳይ ሰው ሁሌ ሲገድል ብቻ የሚኖር ሁሌ ሲያሸንፍ ብቻ የሚኖር ሁሌ ሲመታ ብቻ የሚኖር የሚመታ አይመስለውም ገዳይ እንደዚህ ነው። እና እንግዲህ ገዳይ ሲያረፋፍድ ሞት ይገሰግሳል እንደሚባለው ሆነና ነገሩ አሁን ላይ ዝና እኔ ገዳይ ነኝ እኔ እንዲ ነኝ እኔ እንዲያ ነኝ የሚለው ዝና አሁን ላይ ታስሯል ማለት ነው። ታግቷል እጁ እግሩ እንክት ተደርጎ ነው የታሰረው። በጣም እኔ በጣም ለመግለጽ ሁላ ማለት ነው በጣም ደስ ብሎኛል። በነገራችን ለዚህ አጋጣሚ ምክንያቱም ብሩክ መፈታት አለበት። ብሩክ የምትወደ የምትጨነቅለት በጣም በቃ ማለት እንደ እናት ሆኖ እንደ አባት ሆኖ ያሳደጋት ምሳሌ አለች። ስለዚህ ብሩክ ያስፈልጋታል። በዛ ላይ ደግሞ ነፃነት ነፃነት ማለት በጣም ትልቅ ነገር ነው። በጣም በጣም ትልቅ ነገር ነው። ነፃነት ህመም በጣም የሚገርመው ነገር እግዚአብሔርን የምናመሰግነው ሲያመን ነው። ሳያመን በቃ ያመኛን አንልም። ሲያመን ግን የምንድን ሁላ አይመስለንም። እና አሁን ላይም ደግሞ እንግዲህ በጣም የሚገርመው ነፃነት እኛ ስለምንወጣ ስለምንገባ፣ ስለምን በቃ ነፃነት ቤት ተዘግቶባት ነው ሉላ የነበረችው። ስለዚህ ሉላ ነፃ ሆናለች። ልሩጥ በቃ እንዴት ነው! ገነት የገባች ነው የመሰላት። እኛ እኮ ምድር ላይ ናት። ግን ምንድን ነው ነፃነት። ወይኔ መጣብኝ። የሆነ ሰዓት ካስታወሳችሁ ሁላ ወክ እያደረጉ ነበረ ከዳጣ ጋር፣ ከዳጣ ጋ ወክ እያደረጉ ዳጣ እየቀለደች ዝና መጣ ስትላት በቁሟ ወደቃቸው። ሳታስበው ማለት ነው። እንዴት በዚህ ይቀለዳል? አንቺ ምን ሆነሽ ነው? ሲኦል እኮ ነው። እንዴት በዚህ ድቃ ልጅ ያለች ብላሁ ላይ ደነገጠችውና በዚህ ልክ በጣም የምትፈራው የምትንቀጠቀጥለት ይወድቃል ብላ ሁላ የማታስበው ዝና ወድቋል ማለት ነው። በዛ ላይ ደግሞ እንግዲህ ዳጣ መላጭ ይዛ ነበረ። ምን ያደረግልሽ ነው ሲላት፣ ሞገስ ዳጣ ምለዋለች። አይ አሁን ሄቼ ዝና ልተለትልበት ትላለች። የታሰረ ሰው የተያዘ ሰው እኮ አይመታም፣ ሲላት በክን ስተውሱን እሱን እኔ አትንገረኝ፣ እኔ አልፋታውም አለቀውም ብላለች ማለት ነው። እንግዲህ ዳጣ አንዴ ስትፈራው፣ አንዴ ደግሞ ስትደፍረው ነው ስንመለከታት የነበረው ማለት ነው። በነገራችን ላይ ዳጣ ጎበዝ ልጅ ናት ማለት ነው። በጣም በጣም። እና እንግዲህ አሁን ላይ ግን በጣም ትልቁና ደስ የሚለው ነገር የዝና መያዝ የብዙ ሰው ነፃነት ነው። አንደኛ የሞገስ እና ከማንም ከምንም በላይ የሞገስ እና የሉላ እነሱ እየኖሩ እኮ መኖር ያልቻሉ ናቸው። እና ገንዘብ ጠይቀዋለሁኝ እኔ እኮ የሰማንያ ሚስቱ ነኝ፣ ሳይወድ በግድ ገንዘብ ይሰጠኛል ባለሀብት አይደል እንደ ይብላለች። እና ሞገስም አይ እንደው ተይው የእሱን ገንዘብ እንኳን አንፈልግም፣ ቢያንስ የኔን የወሰደውን እናስመልሳለን እንጂ ከሱ ምንም ነገር እንዳጠይቅ የሱ የሆነ ምንም ነገር አንፈልግም። ይሄ ነብሰብላ ብሏለኝ፣ እውነት ለመናገር አዎ። ለዛ ነው እና ደግሞ ልጁ እየናፈቀችው ቤተሰቡ እየተጨነቀ። በጣም የሚገርመው ነገር ግን የመድብል ጉዳይ መድብል በጣም ጀግና ሰው ነው። ግን ደግሞ ለወንድሙ ሲል ከእስር ቤት ከማረሚያ ቤት ወጥቶ የራሱ የሆነ ህይወት እንኳን መኖርን ሳያስብ ለወንድሙ እየኖረ መድብል ጀግና ሰው ነው። ስለዚህ ለመድብልም እንግዲህ ነፃነት ነው ብሩክ ከወጣለት ነገር ግን ብሩክን እንዲሁ ይለቁታል ወይ ሲባል እንዲሁ አይለቁትም። ብሩክ ያጠፋው ጥፋት ትልቅ ጥፋት ነው። አንደኛ ነገር እኛ ወንጀልን የማናስፋፋ ወንጀልን የማንደግፍ ከሆነን ከወንጀለኞች ጋር ተባብረን በእርግጥ ተጨንቆ ነው የልጁ ሕይወት ነው እኔ ብሞት ይሻለኛል ለብሴ እንሰጣለሁ ብሎ ነው ለልጁ ሲል ራሱን እንግዲህ አሳልፎ የሰጠው እንጂ እነዚህ ሰዎች ቀላል ሰዎች አይደሉም። ለዛም ነው መድብል የመጣ ቀን የመጀመሪያ ቀን ካሊግሞ ሲሳ መሆኑን በባንክ አካውንት አጣርቶ ካሊግሞ ሲሳ የሚባለው ሰውዬ ጥቅም ያለ ገንዘብ እንዳስገባለ ሲሰማ እብድ ነው የሆኑ። ወንድሜ እንዴት ከዚህ ሰው ጋር ከማይሆን ጥርስ ነው የገባ? ወንድሜ እንዴት ብቻ፣ በጣም ነበር የተጨነቀው። እውነትም እንደተጨነቀ፣ ሰዎቹ አስጨናቂዎች ናቸው፣ ሰዎቹ ከባዶች ናቸው። በጣም የሚገርመው ግን ዝናብ እነዚህ ሰዎች ጋር ይሰራል ብሎም እያሰበ ሰው የለም ከሉላ ውጭ። ሉላ ግን ታውቀዋለች ዝናን። አምስት ፐርሰንት እንኳን አታውቁትም ብላቸዋለች። ዝና ሰው አይደለም ጭራቅ ነው አውሬ ነው። እንዴ አስባችሁታል? በዚህ ልክ ማለት ነው ከጭራቅ ሰዎች ጋር ሲሰራ እና እኔን አምስት ፐርሰንት እራሱ አታውቆኝም አለ። ለዛም ነው አሁን ላይ የሚዝትበት ለመድብል ማለት ነው። እኔ ከዚህ ወጣለውን ስወጣ ግን እንዴት እንደማደርግህ ምን እንደማደርግህ አንተ አታውቀውም፣ ብሎታል። እና ማህሌት ደግሞ ምንድነው ስትል የነበረው እሰይ ሞተ እልል። እንዴ በጌታ ሰው ሞተ ሲባል እልል ይባላል? ምን የበደላችሁ ቢሆን ምን በቃ ያስጨነቃችሁ ቢሆን? ሲጀመር ላስጨነቃት ወንድሜት እንዳለ ተናገሬ ብሎ አግቷታል። የተወሰነ ቀን ምንም ማለት አይደለም እሷ ይልቃለች አይደል? እንዴ እዋሽላችኋለሁ። በቃ ዝናናስ ይዛችኋለሁ ብላ ብር በልታ የሰው ገንዘብ የሰው ብር ልቅምጭ አድርጋ በልታ በነፃነት እየተንቀሳቀሰች ያለችው እና ባይሆን መድብ ላይ ያጠፋው እፍራታን አብሮ ማገት ነበረበት። ምክንያቱም የፍራታ ምንም አይነት ነገር እንዳታወጥ አብሮ ማገት ነበረበት ከዝና ጋ ማለት ነው። እንግዲህ እንደዛ አላረገም። ወደፊት ምን ሊሆን ይችላል ሲባል ካሊሞ ሲሳ አርፎ አይተኛም። በጣም ትልቅ ችግር ይፈጥራል። እነ ቅድስት ጋር ሄዶ ምሳሌን ሊያግታት ይችላል ተብሎ ይሰጋል። እናንተስ ምን ታስባላችሁ? ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት መስቻ ላይ ያስቀምጡልኝ። ዛሬ ግን በጣም ደስ ይል ነበር፣ በጣም በጣም ምክንያቱም እኛ እንደ ማህሌት በሞተ ሰው አልተደሰትንም። የሞተም የለም፣ ግን በቃ የሚኮፈስ ካለ እኔ አዋቂ የለም ካለ እኔ ቦክሰኛ ካለ እኔ በቃ ምናምን ብሎ የሚለው ሰው ስለተያዘ ደስ ብሎኛል፣ እንደ ግል ማለት ነው። እናንተም ሀሳብ አስተያየታችሁን አስቀምጡ፣ ሊንክ ኮሜንት መስጫ ላይ። ቀጣዩን በቀጣይ ክፍል የላችሁ የምመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለው። ቤተሰቦቼ ሰላማችሁ ይብዛልኝ። በያላችሁበት ባይ ባይ።